በምንጃር ሸንኮራ ወረዳ መሸጋገሪያ እንጨት ተደርምሶ የ36 ሰዎች ህይወት አለፈ። ትምህርት ሚኒስቴር የ2017 ዓ ም የከፍተኛ ትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ አደረገ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ሻእቢያ ከኢትዮጵያ ጋር የሚያደርገው ጦርነት ጦርነቱ ከኤርትራ መሬት እንዲርቅ እየሰራ ነው በማለት ጦርነት ሊኖር እንደሚችል ፍንጭ ሰጥተዋል። የአሜሪካ የጦር ሚኒስትር ዋሽንግተን ለጦርነት መዘጋጀት እንዳለባት አሳሰቡ። የተወደዳችሁ የሬድ ሲ ሚዲያ ተከታታዮቻችን በዛሬው ዝግጅታችን በርዕሰ ዜናዎቻችን ያቀረብናቸው መረጃዎችና ሌሎች መረጃዎችን ይዘን ቀርበናል። የቻናላችን ቤተሰብ በመሆን እስከ ዝግጅታችን ፍጻሜ እንድትከታተሉ በመጋበዝ ወደ ዝርዝሩ እናልፋለን። በምንጃር ሸንኮራ ወረዳ መሸጋገሪያ እንጨት ተደርምሶ የ36 ሰዎች ህይወት አለፈ። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ማርያም ለግንባታ መሸጋገሪያ የተሰራ እንጨት ተደርምሶ እስካሁን የ36 ሰዎች ህይወት ማለፉ ተዘግቧል። የወረዳው ፖሊስ አዛዥ ኢንስፔክተር አህመድ ገበየው እንደገለጹት የመደርመስ አደጋው የደረሰው ምዕመናን በወረዳው እየተሰራ ያለውን የቤተ ክርስቲያን ግንባታ በመጎብኘት ላይ በነበሩበት ወቅት ነው። በአደጋው የሞቱ ሰዎች ቁጥር 36 መድረሱና ከዚህም ከፍ ሊል እንደሚችል ፖሊስ ገልጸዋል። ኢንስፔክተር አህመድ ከ200 በላይ ሰዎች ጉዳት እንደደረሰባቸው ገልጸው በአረርቲ ሆስፒታል ህክምና እያገኙ ነው ብለዋል። ይህንን ተከትሎ መንግስት በደረሰው ጉዳት ሀዘኑን ገልጿል። የመንግስት ኮሚኒኬሽን አገልግሎት በአደጋው ህይወታቸውን ያጡ ከባድና ቀላል ጉዳት የደረሰባቸው በርካታ ሰዎች መኖራቸው ጠቅሶ በደረሰው ጉዳት ማዘኑን ገልጿል። አገልግሎቱ ባስተላለፈው የሐዘን መግለጫ መልእክት ለተጎጂ ቤተሰቦች መጽናናትን እንዲሁም በሕክምና ላይ ለሚገኙ በፍጥነት ማገገምን ተመኝቷል። እየተካሄዱ የሚገኙት ከትልልቅ ግንባታዎች ጀምሮ እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ደህንነትን ቅድሚያ መስጠት አስፈላጊ መሆኑንም አገልግሎቱ አስገንዝቧል። የኢትዮጵያ ሃይማኖት ተቋማት ጉባኤም በደረሰው አደጋ የተሰማውን ሐዘን ገልጿል። ጉባኤው ባስተላለፈው የሐዘን መግለጫ መልእክት በአደጋው የበርካታ ሰዎች ማለፉንና በርካቶችም የአካል ጉዳት እንደገጠማቸው የሰማ ነው በታላቅ ድንጋጤና ሐዘን ነው ብሏል። በዚህ ድንገተኛ አደጋ ምክንያት የበርካቶች ህይወት በማለፉና ከፍተኛ ጉዳትን በመከሰቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ምእመናንና ለሟች ቤተሰቦች መጽናናትን ተመኝተዋል። የትምህርት ሚኒስቴር የ2017 ዓ ም የከፍተኛ ትምህርት ተቋማት መግቢያ ውጤት ከ300 ወደ 297 ዝቅ አደረገ። ሚኒስቴሩ እንደገለጸው የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ ትምህርት ደረጃ ለመዛወር 50 በመቶና ከዚያ በላይ ማምጣት እንዳለባቸው ይደነግጋል። በዚህ መሰረትም በ2017 ዓ ም የ12ኛ ክፍል ማጠናቀቂያ ፈተና ከ49.5 እስከ 49.9 በመቶ ያመጡ ተማሪዎች ወደ 50 በመቶ እንዲጠጋገመው ወሰኑ አመልክቷል ውሳኔ ተከትሎም ከ495 በላይ አማካይ ውጤት ሲያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ እንዳሟሉ ተደርጎ ይወሰዳል ብሏል። ስለሆነም 495 እና ከዛ በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስቴሩ አረጋግጠዋል። አቶ ጌታቸው ረዳ መንግስት በኤርትራ ላይ ጦርነት ሊከፍት እንደሚችል ፍንጭ ሰጡ። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ሻቢያ ከኢትዮጵያ ጋር የሚያደርገው ጦርነት ጦርነቱ ከኤርትራ መሬት ራቅ እንዲልለት እየሰራ ነው፣ በማለት ጦርነት ሊኖር እንደሚችል ፍንጭ ሰጥተዋል። አቶ ጌታቸው ረዳ ይህንን ያሉት የቀድሞ የሲኤንኤንና የሮይተርስ ጋዜጠኛ ጂምስ ቲንማን በሚያዘጋጀው ግሎብ ፓወር ሺፍት ፕሮግራም ላይ ባደረጉት ቃለ መጠይቅ ነው። አቶ ጌታቸው ረዳ በንግግራቸው ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ ትግራይ ክፍል ቢሆንለት ደግሞ በአማራ ክልል ላይ ለማድረግ ነው። ይህ እንዳይሳካ እኔ ሁለንተናዊ ትግል አደርጋለሁ ብለዋል። ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስት በቀጥታ ለመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ያሉ ጠቃሚ ሞኞች መጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለውም ከፌዴራል መንግስት ይመጣል ብለው ከሚያስቡት ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻላል እንደሆነ ማየት ነው ሲሉ የድሮ የትግል አጋሮቻቸውን ወርፈዋል አቶ ጌታቸው በተጨማሪ ማንም ወደደው ወይም ጠላው ጠቅላይ ሚኒስትሩ ዶክተር አብይ አህመድ ወደዱትም ጠሉት ከ135 ሚሊዮን በላይ የሆነው የኢትዮጵያ ሕዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም፣ መኖርም የለበትም በማለት የቀይ ባህር ጉዳይ አይቀሬ መሆኑን አስታውቀዋል። ወደ ውጭ መረጃችን ስናልፍ የአሜሪካ የጦር ሚኒስቴር ዋሽንግተን ለጦርነት መዘጋጀት እንዳለባት አሳሰበ። የአሜሪካው መከላከያ ሚኒስትር ፔት ሀግሰት ለከፍተኛ የጦር ኃላፊዎችና አዛዦች መልእክት አስተላልፈዋል። ዋሽንግተን በአስቸኳይ በጦርነት መንፈስ ውስጥ መግባት እንዳለባት ያስገነዘቡት ሀግስተን ሀገራቸው ምን ስጋት እንዳለባት ግን ይፋ አላደረጉም። ፔንታጎን በቅርቡ ሁለት ወሳኝ የፖሊሲ ማሻሻያ ማድረጉንም ዘገባው አስታውሷል። ሰላምን ለማረጋገጥ ለጦርነት መዘጋጀት ይጠበቅብናል ብለዋል ፔት ሀግስተን። በመቶዎች ለሚቆጠሩ የጦር አዛዦች በቨርጂኒያ የተናገሩት መከላከያ ሚኒስትሩ አሜሪካ ውጥረት እንዳለባት አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካው መከላከያ ሚኒስቴር ወደ ጦር ሚኒስቴር መለወጣቸው የዚህ አይነት ዝግጅት እንዳለ አመላካች ነው። ዋይት ሀውስ ለ2026 የመከላከያ በጀት 101 ትሪሊዮን ዶላር እንዲሆን መጠየቁም ይታወሳል። ቀደም ሲል ከነበረው በጀት የ13.4 በመቶ ብልጫ እንዳለው የዘገበው አረቲ ነው። የተወደዳችሁ የቻናላችን ተከታታዮች ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ እያመሰገን እንሰናበታችኋለን። መልካም ጊዜ።